ወደ በሚመለከት መለከት ውሃ ያስጠጣል። በነገራችን ላይ ኢትዮጵያ በጦርነት ስጋት የለባትም። ከጎረቤቶቻችን የሆነ ኃይል ተነስቶ ኢትዮጵያ ሊመታ ይችላል የሚል ስጋት የለብንም። ኢትዮጵያን የመታደግ ከበቂ በላይ አቅም አለን። ያልጎበኛውበት፣ ያልተነጋገርኩበት፣ ያልጠየቅኩበት ጊዜ የለም። አዲስ አጀንዳ እንዳይመስላችሁ ማለት ነው። ሁሌ ያስጨንቀኛል ይሄ ጉዳይ። ይህ ጉዳይ አዲስ ጥያቄ አድርገው የሚያወሩ ሰዎችም አሉ። አሁን ነው አጀንዳ ነው ምናምን እያሉ አይ ቲንክ የባህር ኃይል ስንገነባ አልነበሩ መሰለኝ ሰዎች፣ ወይ ዩቱብ አልነበራቸውም። የባህር ኃይል ስንገነባ እኮ ሌላ አጀንዳ የለንም ባህር እንፈልጋለን ነው። ግልጽ እኮ ነው። አጀንዳ እንዲህ አስበው ነው እንትን ቦታ እንትን ብለዋል ሳይሆን፣ የእኛ ፍላጎት ይሄ አሁን ዛሬ የምናገረው ነው። እኛ ምግብ ማስገባት ቸግሮን ከራበን የሚይዘን ህግ አይኖርም። ያገኘነውን በልተን ሰርቫይቭ እናደርጋለን ይሄ የሰው ልጆች ሁሉ ባህሪ ነው። ይሄ ከእኛ በላይ መጨነቅ ያለባቸው ወንድሞቻችን ናቸው። ይህ እኮ መቶ ሀያ ሚሊዮን ህዝብ ነው። ከቸገረው ከራበው ነዳጅ ከሌለ አይሞት መቼም ይሞክራል። ረሃብማ የማያመጣ ጉዳለ እንደ ሰው ከተራበኮ፣ ሰው ከተራበ መጥፎ ነው። እራሱን ይበላል። ማንንም የመውረር ፍላጎት የለንም። በቢዝነስ ህግ ግን የማያወላዳ ምርጫ እንፈልጋለን። ረሃቡ ሳይመጣ ችግሩ ሳይመጣ መከራው ሳይመጣ ተወያይተን መፍትሄ እና በእጅ ነው ያለው ። ችግሩ ከመጣስ ህግ አይሰራም። ያኔ ረሃብ ከመጣ ምን ህግ አለ? አሁን እንወያይበት። ካል ናቅ የሚያደርግ ሰው ካለ ልክ እንደ ኮንፌዴሬሽኑ አላቅ የሚያጋጥመውን ነገር አንዳንድ ኃይሎች በርቀት መተኮስ በርቀት መግደል አቅም ስለፈጠሩ እኛ ያ ነገር ቢያጋጥም መቶ ሀያ ሚሊዮን ህዝብ ምን እናደርገዋለን? ጭንቀታችን ምርጫ የለንም